ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው የሚለውን ከመመለከታችን አስቀድሞ የስሙን ትርጓሜ ልናውቅ ያስፈልጋልና ከስሙ ትርጓሜ ጀምሮ አንስተን እንመለከታለን። እንግዲህ ቅዱስ ሚካኤል ማለት ምን ማለትን የሚለውን ስንመለከት፣ ቅዱስ ማለት የተለየ የተመረጠ ማለት ነው። ሚካኤል ማለት በዕብራይስጥ ቋንቋ ሚ ማለት መኑ፣ ካ ማለት ከመ ኤል ማለት ደግሞ አምላክ ማለት ሲሆን በአንድነት ሲነበብ መኑ ከመአምላክ የሚል ትርጓምን ይሰጠናል። ወደ አማርኛው ፈተን ስንመለከት ደግሞ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚል ትርጓሜ ይሰጠናል ማለት ነው። ይህም ስም ታዲያ የሚያመላክተው የእግዚአብሔርን ገናናነትና እርሱን የሚመስል አምላክ እንደሌለ የሚያመላክት ስም ነው። ይህ ስም እንደ እግዚአብሔር ያለ ቅዱስ፣ እንደ እግዚአብሔር ያለ ንጹህ፣ እንደ እግዚአብሔር ያለ ሩሩ፣ እንደ እግዚአብሔር ያለ ኃያል፣ እንደ በእግዚአብሔር ያለ ረቂቅ ማንም እንደሌለ የሚያመላክት ታላቅ ስም ነው ማለት ነው። ሚካኤል የሚለው ስም የትኛውንም የቅዱሳን መልአክትን ስም ስትመለከቱ የእግዚአብሔር ስም አለበት። እንዴት ካልን ደግሞ ለምሳሌ ገብርኤል፣ ሩፋኤል፣ ሚካኤል፣ ሳቁኤል የትኛውንም የመልአክት ስም ስንጠራ መጨረሻ ላይ ኤል የሚል ስም አለ። ኤል ማለት ደግሞ አምላክ ማለት ነው። ኤል ማለት ደግሞ እግዚአብሔር ማለት ነው። ስለዚህ በቅዱሳን መላእክት ስም ውስጥ የእግዚአብሔር ስም እንዳለ በዚሁ አጋጣሚ ልናውቅ ያስፈልጋል ማለት ነው። ወደ ዛሬው ትምህርታችን ስንገባ ታዲያ ዛሬ ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው ስንል በስድስት ዋና ዋና ምክንያቶች ነው ይህንን ታላቅ ክብረ በዓል የምናከብረው። የመጀመሪያው ገናናው መልአክ ሊቀ መልአኩ ቅዱስ ሚካኤል የመላእክት ሁሉ አለቃ ሆኖ የተሾመበት ዕለት ስለሆነ ነው። ሁለተኛው ደግሞ ቅድስት አፎሚያን ከእደ ሰይጣን ያዳነበትና የረዳበት ዕለት ስለሆነ ነው። ሦስተኛው ደግሞ ግብፅ ውስጥ ቅዳሴ ቤቱ የተከበረበት ዕለት ነው፣ ወይም ደግሞ በስሙ ቤተ ክርስቲያን ታንጾ የከበረበት ዕለት ነው። አራተኛው ደግሞ ባሕራንን ከሞት ያዳነበት ወይም ደግሞ የሞቱን ደብዳቤ ወደ ሕይወት የቀየረበት ዕለት ነው። አምስተኛው ደግሞ ቅዱስ ላሊበላን ወደ ሰማይ ያሳረገበት ዕለት ነው። ስድስተኛው ደግሞ ለፍጥረታት ሁሉ ምሕረትን ከእግዚአብሔር የሚጠይቅበት ዕለት ነው። በነዚህ በስድስት ዋና ዋና ምክንያቶች ዛሬ ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን አመታዊ ክብሯል በታላቅ ድምቀት እናክብራለን። ታዲያ የምናከብርባቸውን ምክንያቶች ጠቅሰን ብቻ ማለፍ ሳይሆን አሁን ከጠቀስናቸው ዋና ዋና ምክንያቶች መካከል አንዱን አንስተን ለዛሬ እንማማራለን ማለት ነው። እናታችን ቅድስት አፎሚያን ከእደ ሰይጣን ያዳነበት ነው ብለናል። ይህስ እንደምንድን ነው የሚለውን ታሪኩን ከብዙ በጥቂቱ አጥር አድርገን እንማማራለን ማለት ነው። እንግዲህ ቅድስት አፎሚያ ማን ናት ስንል፣ እናታችን ቅድስት አፎሚያ ሀገሯ ኪልቅያ ነው። ባለቤቷ ደግሞ አስተራኒቆስ ይባላል ይላል የኪልቅያ መስፍን የነበረ ታላቅ ሰው ነው እርሷም ታዲያ በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግለው የኖረች ደግና ቅድስት እናት ናት ታዲያ አስተራኒቆስና ቅድስት አፎሚያ በትዳር ህይወት ውስጥ ሳሉ ፈራ እግዚአብሔር በውስጣቸው ያደረ በመልካም ምግባር ሁሉ የተሸለሙ ነበሩ ወር በገባ በ29 የጌታችንን የልደቱን ወር በገባ በ21 የመቤታችንንና ወር በገባ በ12 የቅዱስ ሚካኤልን መታሰብ እያደረጉ ነዳያንን ይጎበኙ ነበረ። ታዲያ ባለቤቷ አስራኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀ ጊዜ ይሰጡት የነበረውን ምጽዋት የሦስቱን በዓላት መታሰቢያ ማድረግን እንዳታስታጉል ከአደራ ጭምር ሚስቱን አፎሚያን አዘዛት። እርሷም ታዲያ ይህን ትእዛዝ እርሷን በሚያዛት ጊዜ የመላኩን የቅዱስ ሚካኤልን ስዕል አስልልኝ አለችው፣ አስለሰጠኝ አለችው። እርሷም ይህንን በላ በምትጠይቀው ጊዜ ባለቤቷ የቅዱስ ሚካኤልን ስዕል አስሎ አስ ርቶ ሰጣት። እርሷም ታዲያ የገናናው መልአክ ሊቀ መልአኩ የቅዱስ ሚካኤልን ስዕል በከበረ ቦታ አኖረችው። ባሏ ካረፈ በኋላ ያዘዛትን መንፈሳዊ ሥራ ሁሉ ከወትሮ አስበልጣ ማድረግን ቀጥለች ባለቤቷ አብሯት እየኖረ ሳለ አብረው ከሚያደርጉት ዝክር አዎ አስበልጣ ነዳያንን ትጎበኝ ጀመረች። ታዲያ ባሏ ታሞ ሞቶ ከሀብቷ ከንብረቷ እየሰጠች እየመጸወተች በጾም በጸሎት ተወስና ትኖር ነበረ። ሰይጣን ታዲያ ለምቀኝነት አያርፍምና እርሱ ደግ መነኩሴ መስሎ አጋንንትን ደግሞ መነኮሳት አስመስሎ መጥቶ ከደጅ ሆኖ እናታችን ቅድስት ታፎሚያን አስጠራት። እርሷም ታዲያ በሯን ከፍታ ስትመለከታቸው መነኮሳት መስለዋት፣ አዎ ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኛለቻቸው። በዚህ ጊዜ ሰይጣናቱ እኛማ በነግህ ወይም ደግሞ በጠዋት ጸልየናል ላሏት። ቀጥሎም ታዲያ ሰይጣን እንደ አንቺ ግን አለ፣ ይህ ሁሉ ጸሎት፣ ይህ ሁሉ ምጽዋት፣ ይህ ሁሉ ጾም ምን ያደርግልሻል? ሀብትሽን ሰተሽ መጨረስሽስ ስለምንድን ነው? በዚያ ላይ አንቺ ስትደክሚ የሚደግፍሽ ስታረጅ ደግሞ የሚጦርሽ ልጅ የለሽም። ሁለተኛ መግባት ኃጢአት መስሎሻልን? እነ አብርሃም እነ ዳዊት ከብዙ ሴቶች ብዙ ልጆችን ወልደው የለምን? አሁንም ቤት ሰሪ ጎመን ዘሪ ልጅ ያስፈልግሻል። ባላግቢ እሺ በይኝና ብቻሽን አትውኝ፣ አትጹሚ፣ አትጸልይ፣ አትመፁች፣ አትድከሚ፣ ባላግቢ ብሎ፣ አዎ ሰይጣን ይህንን ክፉ ሐሳብ አሰማምሮ አቀረበላት ለእናታችን ለቅድስት አፎሚያ። እናታችን ቅድስት አፎሚያ ታዲያ ይህንን ስትሰማ እንዲህ አለችው፣ አባ አለችው ቆብህ መልካም ነበረ፣ ንግግርህ ግን ክፉ ነው። አትጹሚ አትጸልይ ያልከኝ ጌታ ምጽዋት አበድሩ ብሎ የለምን። ሁለተኛ ባላግቢ ማለትንስ ከምን አገኘኸው? ርግቦች እንኳን ባሎቻቸው ከሞቱባቸው ከሌላው እንዳይቀርቡም። ታዲያ ጥንት በንጽሕና ሊኖር የተፈጠረ የሰው ልጅ አዎ ሁለተኛ አላገባም ቢል ዕዳ ፍዳ ሊሆንበት ነውን ብላ ሞገተችው። ልብ በለው ገዶቼ እርሱ አግቢ አትመፁች ይላል፣ እርሷ ደግሞ እጅጉኑ ትሞግተው ጀመረች። የሰው ልጆች ጠላት የሆነው ሰይጣንም ታዲያ በመልካም አገልግሎት ስትበረታ አይቷታልና ዝም ብሎ ሊተዋት አልወደደም። በመጀመሪያ ባል ሳታገባ ማገልገሏን ትታ ሌላ ባል አግብታ ልጅ ወልዳ እንድትኖር በብዙ አባበል ጠየቃት። ባሏ መንግሥተ ሰማያትን ስለወረሰ ምንም ምጽዋት እንደማይሻ አስመስሎ ነገራት። እናታችን ቅድስት ታፉሚያ ግን ዳግመኛ ትዳር ላለመመስረት ቃል ኪዳን እንደገባች ርግብን አብነት አድርጋ እነርሱ እንኳን በሕይወት ዘመናቸው ከአንድ ባል ውጭ ሌላ ባል እንደማያውቁ በመጥቀስ ሐሳቡን እንደማትቀበለው ገለጸችለት። ወገኖቼ እናታችን ቅድስት ታፎሚያ ያንን ክፉ ሐሳብ ሲያቀርብላት፣ አባ ቆብህ መልካም ነበረ፣ ንግግርህ ግን ክፉ ነው ያለችው። ዛሬም ቆባቸውን ብቻ እየተመለከትን ክፉ ንግግራቸው ወዳልሆን አቅጣጫ እየወሰደን ያሉ ብዙ ሰዎች አሉ። የእናት ቅድስት ቤተ ክርስቲያናችንን ቆብና ቀሚስ አድርገው ምን ፍቅና የሚያስተምሩ ብዙ ሰዎች አሉ። ቅድስት ቤተ ክርስቲያናችንን የማይወክሉ ነገር ግን በሌላ የሃይማኖት ተቋም ውስጥ ገብተው የቤተ ክርስቲያናችንን ቀሚስና ቆብ ለብሰው፣ አዎ ንግግራቸው ክፉ የሆነ ወደ ሌላ መንገድ የሚመራን ብዙ ሰዎች አሉ። በሚዲያዎች ላይ የምንመለከታቸው ማለት ነው። ልብ በለው ወገኖቼ። ይህንን ታዲያ ቆም ብለን ልናስብ ያስፈልጋል። ቆቡን ስላደረጉ ቀሚሱን ስላደረጉ ብቻ የቤተ ክርስቲያን አባቶች ናቸው ብለን ልናምን አይገባም። አንትና በቅድስት ቤተ ክርስቲያናችን ውስጥ ሲሰብኩ ሲያስተምሩ የነበሩ ዛሬ ግን በምንፍቅናው ዓለም ተነጥቀው፣ አዎ በመናፍቃን አዳራሽ ውስጥ ቆመው የእኛን ቀሚስና ቆብ ያደረጉ ብዙ ሰዎች አሉ። ይህንን ልናውቅ ያስፈልጋል። ቆቡንም ቀሚሱንም ከመርካቶ እየገዙ የሚያደርጉ ማለት ነው። ስለዚህ ክፉ ንግግራቸውን ልንቀበልና ምን አያስፈልግም። የትኛው ነው ትክክለኛ አባት የሚለው ለይተ ልናውቅ ያስፈልጋል። እናታችን ቅድስት አፎሚያ ያንን ክፉ ሐሳብ አሰማምሮ ሲያቀርብላት አባ ቆብህ መልካም ነበር ንግግር ግን ክፉ ነውን? ያለችው ይህንን ብላ ስትሞግተው ነበረ። ሰይጣን አስመሳይ መሆኑ አላዋጣ ሲለው ማንነቱን ቀይሮ ሊያንቃት ሞከረ። እርሷን ሊያንቃት ሲሞክር ታዲያ የእግዚአብሔርንና የቅዱስ ሚካኤልን ስም ጠርታ አባረረችው። ሰይጣን ዳቢሎስ የእግዚአብሔር ስም ተጠርቶበት መቋቋም አይችልም፣ በኖ ይጠፋል። የቅዱስ ሚካኤል ስም ተጠርቶበት ሊቋቋም አይችልም፣ በኖ ይጠፋል። የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ስም ተጠርቶበት ሰይጣን ዳቢሎስ ስማቸውን እንኳን ሲሰማ በኖ ይጠፋል፣ ሊቋቋማቸው አይችልም። ወገኖቼ፣ እርሷ የቅዱስ ሚካኤልን ስም ጠርታ አባረረችው። እርሱም ታዲያ ተመልሶ መጥቶ እንደሚያጠፋት ዝቶባት እንደ አቧራ በኖ እንደ ጢስም ተኖ ጠፋ። ታዲያ በሰኔ ዐሥራ ሁለት ቀን የቅዱስ ሚካኤልን መታሰቢያ እያዘጋጀች ሳለች ሰይጣን ብርሃናዊ መልአክ መስሎ ዳግመኛ አሁንም ለሁለተኛ ጊዜ ወደ እርሷ መጣ። ቀድሞ ራሱን መነኩሴ ያስመስሎ መጥቶ ፈተናት፣ ነገር ግን ሊያሸንፋት አልቻለም። አሁን ደግሞ ብርሃናዊ መልአክ መስሎ መጣ። ወገኖቼ ሰይጣን ዲያብሎስ ብርሃናዊ መልአክ እንኳን መስሎ እኛን ሊፈተነን እንደሚመጣ ልናውቅ ያስፈልጋል። ሰይጣን ዲያብሎስ በሰዎች ላይ እያደረ ብቻ የሚመጣና የሚፈተነን የሚመስለን ሰዎች አለን ነገር ግን ሰይጣን ራሱን ብርሃናዊ መልአክ እስከሚመስል ድረስ መለወጥ የሚችል ነው። በልዩ ልዩ መንገድ እኛን ይፈትነናል። ስለዚህ እኛ ደግሞ ላለመውደቅ አው ዘውትር እምነታችን ልናጽና፣ በጾም በጸሎት ልንወሰን፣ የእግዚአብሔርን ስም ዕለት ዕለት ልንጠራ፣ የቅዱሳን መልአክችን ስም ዕለት ዕለት ልንጠራ ቅዱስ ሚካኤል ሆይ አንተ ክፉ ጠላት ዲያብሎስን ደምስስልኝ አጥፋልኝ እያለን ገና ነው መልአክ ሊቀ መላኩ ቅዱስ ሚካኤል ልንማጸን ያስፈልጋለሁ ወገኖቼ ታዲያ በሰኔ 12 ቀን የቅዱስ ሚካኤልን መታሰቢያ እያዘጋጀች ነበረ። በዚህ ሁኔታ ሳለች ሰይጣን ብርሃናዊ መልአክ መስሎ መጥቶ የመልአክ ቻለቃ ቅዱስ ሚካኤል እንደሆነ ገልጾላት የመጀመሪያውን የመሰለ ከንቱ ምክሩን አሰማምሮ አቀረበላት። ልብ በሉ፣ ቅዱስ ሚካኤል ነኝ ብሎ ሊያታልላት ሞከረ። ሐሳቡም የእግዚአብሔር ሐሳብ የእግዚአብሔር ፍቃድ እንደሆነ አድርጎ ለእናታችን ለቅዱስ ሳፎሚያ አቀረበላት። ሰይጣን አስቀድሞ ጌታችን መድኃኒታችን የሱስ ክርስቶስን በገዳመ ቆሮንጦስ መጻሕፍትን እየጠቀሰ እንደተፈታተነው ሁሉ እናታችን ቅድስት አፎሚያንም ለማሳመን አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን የመሳሰሉትን ከመጽሐፍ እየጠቀሰ ለማሳመን ሞከረ። እናታችን ቅድስት አፎሚያ ግን የሚለውን ነገር ሁሉ ከሰማች በኋላ አንተ ቅዱስ ሚካኤል ከሆንክ በትረ መስቀሉ የት አለ ብላ አዎ ባሏ ያሳለላት የቅዱስ ሚካኤል ስዕል በቤቷ ነበርና ስዕሉ ላይ ደግሞ በትረ መስቀል ይዞ ነው የተሳለውና፣ አንተ ቅዱስ ሚካኤል ኮንክ የያዝከው በትረ መስቀል የት አለ? አንተ ቅዱስ ሚካኤል ከሆንክ ይህ ስዕል የአንተ ስዕል ነውና ተሳለመዋለችው። በዚህ ጊዜ እርሱም ተናዶ ዘሎ አነቃት። ያን ጊዜ ቅዱስ ሚካኤል ከሰማያት ወርዶ በበትረ መስቀሉ ቀጥቅጦ በጦሩ ወግቶ ሰይጣን ዲያብሎስን ድል ነስቶ እናታችን ቅድስት አፎምያን ከእደ ሰይጣን አድኗታል። በእውነት ክብር ላምላካችን ይሁን። በእውነት እኛንም ሁላችንንም ከእደ ሰይጣን ያድነን። ታዲያ ዛሬ የምናከብረው በስድስት ምክንያት ነው ብለናል። ከነዚያ ከስድስት ምክንያቶች ውስጥ አንዱን አንስተን ተመልክተናል። ሌሎቹን ስድስቱን ምክንያቶች ደግሞ የት ነው የምናገኘው? የት ላይ ተመዝግቦ ነው የምናገኘው? ምንጩ የት ነው ካለን ደርሳነ ቅዱስ ሚካኤል የሰኔውን ስትመለከቱ ታገኛላችሁ። በተጨማሪም ደግሞ ስንክሳር ሰኔ 12 ቀን ላይም ተመዝግበው ያለውን ስትመለከቱ እነዚህን ስድስት ምክንያቶች ተጽፈው ተመዝግበው ታገኛላችሁ። ከዛ ላይ አበባችሁ መረዳት ትችላላችሁ ማለት ነው። ይህንን የተማርነው ላልተማሩ ላላወቁት ወንድሞቻችን ልናሳውቅ ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማህተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያውቅኑን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱ ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን የሱስ ክርስቶስ ሁላችንንም ይርዳል።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 ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክር አድርጋችሁ የደውል ምልክቱን መጫን ኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ አሳብ ጠብቆ ያስተማረን የመከረን የገሰን የአባቶቻችን አምላክ ልል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳደርብን ሰሚዎች ብቻ ሳንሆኑ በሰማነው ቃል ሰላሳ ስልሳ መቶ የሚያፈራ ፍሬ አፍርተን ዛሬ ስሙ ቅዳሾች፣ ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግሎ ለመስቀሉ ክቡር ይቆየን።